ዛሬ የጥቅምት 10 ለ11 አጥቢያ ሌሊት 9 ሰዓት የአረመኔው ሰራዊት ወደ አርቢሲ መንፈሳዊት ቀበሌ በመግባት በጭካኔ ሰማዕት የሆነችውን የፋኒት በዓለም ላይ ዋሴን ቤተሰቦች አፍን ወስዷቸዋል። የሰራውን አረመኒያዊ ጭካኔ ለማስተባበል በግድ በመደብደብ ዶክመንተሪ ለመስራት እንዳፈናቸው ተገልጿል። ሰላም፣ ጤና፣ ፍቅር በያላችሁበት ይረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንደተጀምሩ እያሳሰብን አብራችሁን ቆዩ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ ም የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓም መጠናቀቁን በማስመልከት የአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊት አውራሪ ድርሳን ብርሃንና የዘመቻው መምሪያ ኃላፊ አርበኛ በለጠ ሸጋው የማጠቃለያ የድል ሪፖርትና ማብራሪያ ሰጥተዋል። ዘመቻው መስከረም 14 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባሃ ምኒልክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ አሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የእዛችን ስራ አስፈጻሚ አመራሮች እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል ብለዋል። አርበኞች በማብራሪያቸው ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋብሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላት እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባ። የተካሄደው በርካታ የነፍስ ወከፍ የቡድንና መካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት አምስት ክፍለ ጦሮቹ የተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖቹን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል ነው ያሉት። ከወታደራዊ ድል አኳያ ስድስት ሞርተር ሶስት የሞርተር ምጣድና አንድ መቶ ሶስት የሞርተር ሰበር ቀምቡላ 8 ዲሽቃ 33 ብሬን 13 ስናይፐር 1343 ክላሽ 8 ሽጉጥ 487 የእጅ ቦምብ 25 ራዲዮ መገናኛ 448 የክላሽ ካዝና 613 የደረትና የወገብ ትጥቅ 62472 የክላሽ ተተኳሽ 34507 የብሬን ተተኳሽ 15614 የዲሽቃ ቃ ተተኳሽ 679 ምርኮኛ 3003 የተደመሰሰ 567 ወታደራዊ ሻንጣ 24 መኪና የወታደራዊና የፖለቲካ አመራሮች ኦራል አምቡላንስ ፓትሮልን ጨምሮ ተማርኳልም የአማራ የህሉና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ አደም አሊ አስተናግዷል ተብሏል በፖለቲካዊም ፋኖ በርካታ ወረዳዎችን የተቆጣጠረ ሲሆን ከአርባ በላይ ከተሞችን ህዝባዊ ውይይት ተካሂዷል እዙ የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ አፋብሃ በሚያውጀው ዘመቻ ምን ሊፈጠር እንደ ችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበር። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደሳለን፣ እንኳን ደሳላችሁ ለማለት እንወዳለን። አማራን ሰበር ነው እያሉ ጠላቶቻችን ቢያወሩም ታላቁ አማራ እንደማይሰበር፣ እንደውም ጠላቶቹን በሰዓታት እድሜ መደምሰስና ማጥፋት እንደሚችል በዚህ የአማራ ህዝብ ተወስዶበት የነበረው የፖለቲካ ብልጫና እንዲሁም ድብታ መነቃቃት የፈጠረ ነው ብለን እናምናለን። የወታደራዊ ድል በፖለቲካው ግንባር እንዲደገም እንደ ድርጅት እየተሰራበት ይገኛል። ከህዝብ አስተዳደርና ህዝባዊ ውይይት አኳያ የእዛችን አንዱ ተቋም የሆነው ጸሐፊ ትዕዛዝ አክሊሉ ሀብተ ወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖች በተለያዩ ቀጠና ያደረጉት ስራ የሚደነቅ ነው። ወደ ፋኖ ያልገባችሁ የአማራ ምሁራን በዚህ አጋጣሚ ኑ ትግሉን ፖለቲካውንም አግዙ ለማለት እንወዳለን። በተጨማሪም ነጻ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክረዋል። ከዲፕሎማሲ አኳያ የተገኘው ድልም ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ እያያዙ ለዓለም አቀፉ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ሉና የማዳን ተልእኮ እንደሆነ በተግባር ማስመስከር ችለናል። የዓለም አቀፍ የሰብአዊነት ህግ ነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህንን ምስክርነታቸውን በአለም አቀፉ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ሆኖ ተመዝግቧል። ሌላው መሪያችን ዋርካው ምሬ ወዳጆ በይፋ ባቀረበው ጥሪና ድርጅታችን አፋብሃ ከአለም አቀፉ ቀይ መስቀል ማህበር ጋር በውስጥ በተጻጻፈው መሰረት በውጊያ የቆሰሉ የብልጽግና ሰራዊቶችን ለቀይ መስቀል አስረክበናል። በተጨማሪም ምርኮኞችን ጎብኝተዋል። ይህ ተግባራችን የፋኖን የህልውና ታጋይነት በሰፊው ለዓለም አቀፉ ማህበረሰብ ያስመሰከረ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዛ አመራሮች ማብራሪያቸውን ቋጭተዋል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር ጥቅምት 10 ቀን 2018 ዓ ም በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነት የከተማ አቅራቢያ በላፍቶ በሎ ና ተቄት ቀጠና ውስጥ ከፋሽስቶ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መወሰዱ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስከሬን ለማንሳት ከፍተኛ ጥረት እያደረገ በነበ ከነበረበት ቀስበትም ክፉኛ የተመታ ሲሆን አስከሬኑ አዝረክርኮ በአራት አምቡላንስ ቁስለኞችን ብቻ ይዞ መውጣቱ ታውቋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅን አደም አሊ ወይም አባናደው ክፍለ ጦር የተወሰኑ አባላትን ያቀፈ ቡድንን በመጠርነፍ አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ሊያስተናግድ ችሏል ነው የተባለው። በተያያዘ ዜና በዚሁ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 ከባድ ሰብአዊ ኪሳራ በማስተናገዱ በሞርተር፣ በታንክ፣ በመድፍ ና በኤም እንዲሁም በጀትና ና ድሮን ንጹሃንን ኢላማ ያደረገ ድብደባ እየፈጸመ የንጹሃኖችን ህይወት በጅምላ እየቀጠፈ ቀላልና ከባድ የአካል ጉዳት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ የስነ ልቦና ስብራት ጭምር እያደረሰ ይገኛል። ዘመቻ አባናደውን ጨምሮ ከጥቅምት 6 2018 ዓ ም ጀምሮ ባለፉት ተከታታይ አምስት ቀናቶች በመቶዎች የሚቆጠሩ የተለያዩ የከባድ መሳሪያ ቀምቡላ ተዋጊውን ሳይሆን ከተማ ላይና የገጠር ባንዳሮችን ጨምሮ ታስቦበት ንጹሃንን ህዝብ ኢላማ ያደረገ ድብደባ ፈጽሟል። በተጠቀሰው ቀን ከ33 ጊዜ በላይ የድሮን ጥቃት በመፈጸም ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። በሌላ ግንባር የምስራቅ አማራ ኮር አንድና ሁለት የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋርሎ እያደረጉ ድል ያስመዘገቡ ይገኛሉ ተብሏል። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ሽቶ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና ሜካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት እያደረገ ቢሆንም በሚኒሊክ እዛር አብስቶች በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛልም። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከአገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኑን እየተቀላቀለ ስላስቸገረው ያለ እረፍት ግዳጅ እያስገባው ያለ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ ባይባውና በረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊ ኪሳራ ደርሶበታል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱን ማወቅ አልቻለው በዲሽቃ የሚታጀብ ከፍተኛ የመከላከያ አመራር ከነ አጃቢዎቹ ተደምስሷል ሲል የሚኒሊክ እዝ ሕዝብ ግንኙነት መረጃውን አጋርቶናል። የ19 ዓመት ልጅ ካልደፈርኩ ያለው የ50 ዓመት ሚሊሻ እናቷን ገደለ። በሰሜን ጎጃም ዞን ሰሜና ቸፈር ወረዳ ይስማላ ከተማ ላይ ልጇን በሚሊሻ አላስደፍርም ያለች እናት በሚሊሻ ተገደለች። ድርጊቱ የተፈጸመው ጥቅምት 9 ቀን 2018 ዓ ም ከቀኑ 7 ሰዓት አካባቢ በተለምዶ ካምፕ ተብሎ የሚጠራው አካባቢ ነው። ሚሊሻው ከአሁን በፊት ሰባት ዓመታትን በመከላከያ ተቋም አገልግሎ የነበረና አሁን በድጋሜ የብልጽግና ጦር ጋር የተቀላቀለ የጡት ቆራጮች ተላላኪ ነው። በተደረገው ማጣራት የብልጽግና ሰዎች ገዳዩ ለጊዜ ወደ ጫካ ዞር ብሎ እንዲቆይ በመመካከር አመለጠን የሚል ድራማ ሰርተዋል ተብሎ የነበረ ቢሆንም በፋኖች መያዙን ምንጮች ገልጸዋል። ሟች በተጨማሪ የአራት ዓመት ሕጻን እንዳላትም ታውቋል። የስማራ ከተማ ውስጥ ያለው አጠቃላይ የአገዛዙ ኃይል ሰባ እንደሆነና ከጥቂት አድማ ብተናዎች ውጪ አብዛኞቹ ሚሊሻ እንደሆኑና ራሱን መከላከያ ብሎ የሚጠራው ቡድን ለፓትሮል በቀን አንድ ጊዜ ከሊበን ተነስቶ ቃኝቶ ከመመለስ ውጭ በከተማዋ እንደሌለም አረጋግጠናል ሲሉ ምንጮች ጨምረው ገልጸዋል።

ኡጋንዳ ኢትዮጵያውያንን ጨምሮ አዳዲስ ስደተኞችን መመዝገብ አቆመችም። ዘሞኒተር የተሰኘው ጋዜጣ እንደዘገበው የኡጋንዳ መንግስት ከተወሰኑ አገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። እንደዘገባው እዚህ ውሳኔ ላይ የደረሰው የስደተኞች ቁጥር እየጨመረ በመምጣቱና ከለጋሾች የሚያገኘው እርዳታ እየቀነሰ በመሆኑ ነው። የኡጋንዳ የስደተኞች ጉዳይ መስሪያ ቤት ከፍተኛ ኃላፊ የሆኑት ጎፈሪ ሙጋቤ ለጋዜጣው በሰጡት ማብራሪያ የዓለም ምግብ ፕሮግራም ወይም ደብሊው ኤፍ ፒ ለስደተኞች የሚያቀርብ የሚቀርበውን ኮታ በመቀነሱ የተነሳ ከፍተኛ የፋይናንስ እጥረት እንዳጋጠመ ገልጸው በሌላ በኩል ወደ ሀገራቸው የሚገቡ ስደተኞች እየጨመሩ መሄዳቸውን አስታውቀዋልም። ሲናገሩም ከዚህ በኋላ እኛ እገዛ የምናደርገው በጣም ለተቸገሩ ስደተኞች ብቻ ነው፣ ለሶማሊያ፣ ለኤርትራና ለኢትዮጵያ ስደተኞች በራችን ዝግ ነው ብለዋልም። እንደ ጋዜጣው ዘገባ ከሁለት ሳምንታት በፊት በተደረገ ቆጠራ በኡጋንዳ ውስጥ ከ19 ሚሊዮን በላይ የተመዘገቡ ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን 40 ሺህ ገደማ ያህል ደግሞ የጥገኝነት ጥያቄ አቅርበው መልስ እየተጠባበቁ ይገኛሉ። የዓለም ስደተኞች ድርጅት በቅርቡ ይፋ ባደረገው መረጃ በኡጋንዳ ከሚገኙ ስደተኞች መካከል ከፍተኛ ቁጥር ያላቸው የሪፐብሊክ ኮንጎ ዜጎች ሲሆኑ በቀጣይነት የደቡብ ሱዳን፣ የሱዳን፣ የኤርትራ፣ የሶማሊያ፣ የብሩንዲ፣ የሩዋንዳ፣ የኢትዮጵያና የሌሎችም ሀገራት ዜጎች ይገኙበታል።